ሰላም ጤና ይስጥልን፣ አርማ ተመልካቾቻችን። መስከረም 22 2018 ዓ.ም ተመረጠ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳን በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ወታደራዊ ካምፖ ባዶ ሆኖ ተገኝቷል። ሌሊቱን በርካታ ወታደሮች ከካምፕ ወጥተው ጠፍተዋል የሚለውን የግንባር መረጃ ጨምሮ፣ እንደዚሁ ሁለት ከተሞች በፋኖ ቁጥጥር ስር ውለዋል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ፣ እንዲሁ ደግሞ በሌላ አውደውጊያ የፖሊስ አዛዡን ጨምሮ እዚሁ ጉዳቶች ደርሰዋል። ከዛ ባሻገር አሁን በዚህ ሰዓት ከያዝኳቸው መረጃዎች መካከል እንደዚሁ በአማራ ክልል ያለ የሚሊሻ ኃይልን በተመለከተ የሚሊሻ ኃይል በተመለከተ አዲስ መረጃ ይዣለው። ከሚሊሻ ቢሮ የተገኘ መረጃ ነው። ይህንንም ወደ እናንተ የማደርስ ይሆናል። በአማራ ክልል በተለያዩ አካባቢዎች ተደርጎ ያለው ውጊያ ጋር በተያያዘ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እናንተ የሚጠበቅባችሁ እስከ መጨረሻው ድረስ መከታተል ነው። ስትከታተሉ ደግሞ ሀሳብ አስተያየት ቢኖራችሁ ለዚህ ተብሎ የተዘጋጀ ጥቆማ ዜና ጂሜል ዶት ጥቆማ ዜና ጂሜል ዶትኮም አለ። በዚህ የኢሜል አድራሻ እንዲሁም ደግሞ በአስተያየት መስጫ በሜሴንጀር በዋትሳፕ በቴሌግራም መልእክቶችን ልታደርሱ ይችላላችሁ። እኔ ያደርጋችሁ ስለሆነ በእጅጉ አመሰግናለሁ። የተለያዩ ጥቋማዎችን፣ ሀሳቦችን አድርሳችኋል። እንግዲህ ለዚህ ተሳትፏችሁ በእጅጉን የማመሰግነው። ብዙዎቻችሁ ሀሳብ አስተያየቶቻችን አላቀረብክም የሚሉ አስተያየቶችን በተደጋጋሚ ታደርሳላችሁ። አቀርባለሁ ወደፊት ጊዜውና ወቅቱን የሚመለከቱ መልእክቶች ሲሆኑ፣ በዚህ ሰዓት እንግዲህ የተለያዩ መልእክቶችን ወደ እናንተም ማድረስ ይሆናል። አጫጭር መልእክቶችን ከዚህ ባሻገር የጥንቃቄ መልእክቶችንና ዝርዝር የግንባር መረጃዎችን ይዣለው። በወታደራዊ ካምፕ ላይም ጥቃት ተፈጽሟል። ከዚህ ጋር በተያያዘ በተለይ ከሰሞኑ ዘመቻ ጋር በተያያዘ ያለውን አጠቃላይ ተጽዕኖውን በተመለከተ በብልጽግና የሰራዊት እንዲሁም የብልጽግና መዋቅር ላይ ያሉ የተለያዩ አስተያየቶችም እንደዚሁ እየወጡ ነው የሚገኙት። ይህንን አደርሳለሁ። ከዛ በፊት እንግዲህ ጠዋት አንድ ምልከታ የሚል ፕሮግራም የፋኖ አንድነት ሳይመጣ ፋኖ፣ የትኛውም የፋኖ ኃይል ከየትኛውም የቅርብም ሆነ የውጭ ኃይል ጋር ትብብር ወይም ደግሞ አንድነት መግባት የለበትም የሚለውን የምልከታ ሐሳብ ካቀረብኩ በኋላ የተለያዩ አስተያየቶችን አድርሳችሁኛል። ካድርሳችሁኝ አስተያየቶች መካከል እንግዲህ የፋኖ የውስጥ አንድነቱን ሳይጨርስ ከሌላ የትኛውም የውስጥም ሆነ የውጭ ኃይል ጋር የፖለቲካ ግንኙነት ትብብር የሚፈጥር ከሆነ ለመጭው ለፋኖ ውስጥ አንድነትና ለትግሉ አደገኛ ውጤት ይዞ ይመጣል። መጀመሪያ የውስጥ ስራውን ማጠናቀቅ አለበት በሚለው ላይና የውስጥ አንድነትን ማስቀደም በሚለው ላይ በርካቶቻችሁ አስተያየት ሰጥታችኋል። የእኛም አስተያየት ነው በሚል እንደግፈዋለን። ይሄ መቅደም አለበት በሚለው ላይ በርከት ያሉ አስተያየቶች ነው እያደረሳችሁት፣ አመሰግናለሁ። ከዛ ባሻገር ደግሞ የፋኖ የኃይል ውስጥ አንድነት እንዲመጣ በመሪዎች ላይ የተለያዩ ጫናዎች መፈጠር አለባቸው። በተለይ የፋኖ ተዋጊ ሰራዊቱ በዚህ በኩል የመሪዎቹ ወደ አንድነት እንዲመጡ እንዲመጡ የተለያዩ ጫናዎችን ማሳረፍ እና አስፈላጊ አዎንታዊ ጫናዎችን መፍጠር አለበት የሚሉ አስተያየቶች፣ እንዲሁም ደግሞ በፋኖ በዚህ ሁኔታ ወደ አንድነት ሳይመጣ ቀጣይ የአየር እና ድሮን ዘመቻዎችን ጨምሮ ከባድ የሚባሉ ዘመቻዎች ሊኖሩ ስለሚችሉ ዋጋ እንዳይከፍል ወደ አንድነት መምጣት አለበት። ስለዚህ ዘመቻውን ለመቀልበስም ሆነ ድል ለማግኘት ፋኖ የግድ ወደ አንድነት መምጣት አለበት። አንዱ ቀጠናውን ሸፍኖ ሌላውን ቀጠና መዋጋት አለበት የሚለውን ጉዳይ በተመለከተ የሰሞኑን የወሎ ዘመቻን በተመለከተ ሌላው አካባቢ ያለው ፋኖ ኃይል ባለማንቀሳቀሱ ብልጽግና እንደገና በተለያዩ አካባቢዎች ያለ ኃይል ወደዛ አካባቢ ወስዶ ጫና ሲፈጥር እንደገና ደግሞ የፖለቲካና ወታደራዊ መዋቅሩን ሲያዘጋጅ ሌላው አካባቢ ያለው እንደዚሁ ተመልክቷል። ይሄ ወደፊት በተናጠልና በየዙሩ ለሌላው ዋጋ ያስከፍላል። ይሄ በአንድ ዝና በአንድ እቅድ መመራት አለበት የሚለውን ጨምሮ አስተያየት አድርሳችኋል። ከነዚህ መካከል እኛ የዩኒቨርሲቲ መምህራን ወደ 14 የምንሆን የዩኒቨርሲቲ መምህራን በተለያየ መንገዶች ፋኖን ለመደገፍ ገብተንም ለማገዝ እንዲሁም ደግሞ በሀሳብም በሰነዶችም በተለያዩ ጉዳዮች በሙያችን ለማገዝ ከወሰን ቆይተናል። ሆኖም ፋኖ አንድ ባለመሆኑ እስከዛሬ ወደ ተግባር አልገባንም፣ ቁጭ ብለን እየተመለከትን ነው የሚል አስተያየት ማድረሳችኋል። ፋኖ የሚለውን ስም በተመለከተም እንደዚሁ ፋኖ በሚለው ስም እየተጠለሉ ዝርፊያና አስነዋሪ ድርጊቶችን የሚፈጽሙ ዝርፊያ፣ እገታ የደም በቀል እና ግድያዎችን የሚፈጽሙ ሰዎች በዚህ የተከበረ ስም እንዳይጠሩ መጋለጥ አለባቸው። ስማቸውም ሌባና ወንበዴ መሆን አለበት የሚል አስተያየት ደግሞ ከምዕራብ ወሎ መካነ ሰላም ከተማ አድርሳችሁኛል። በዚህ ጉዳይ ተጨማሪ መረጃዎችን እንደምታደርሱኝ እንደዚሁ ተናግራችኋል። መረጃዎች ታደርሱ ወደ እናንተ የማደርስ ይሆናል። እንግዲህ በአጠቃላይ አሁን ባለው ሁኔታ የፋኑ ኃይል ወደ አንድነት ሳይመጣ ከሌላ የትኛውም ኃይል ጋር የሚፈጠር ትብብር ለትግሉ አደጋ ይዞ ይመጣል። ለውስጥም ለፋኖ ደጋፊም ላጠቃላይ ላለውም ኃይል እንግዲህ የፋኖን ኃይል ድጋፍም አጠቃላይ ሁኔታውንም ሚዛኑንም የመክፈል አደጋ ይዞ መምጣት እድል አለ። የሚለው አስተያየት መሰረታዊና የሚወሰድ አስተያየት ስለሆነ ይህንን የሚከታተል የፋኖ ደጋፊ የሕልውና ትግል ይገደናል የሚለውና የፋኖ ተዋጊ ሰራዊት በቅድሚያ ቅድሚያ የፋኖን አንድነት ማምጣት ከሁሉም በላይ ይዋ ሊደር የማይባል ጉዳይ መሆኑን መገንዘብ ያስፈልጋል፣ የሚለው አስተያየት ነው። ሌላ የጥንቃቄ መልእክቶች አድርሳችሁኛል። ሰሞኑን በወሎ ቀጠና ያልተጠበቀ ወታደራዊ ኪሳራ ያስተናገደው ብልጽግና ሌላ አጀንዳ ይዞ እየመጣ ነው የሚል ጥቆማና እንደዚሁ የጥንቃቄ መልእክት አድርሳችኋል። በወሎ ቀጠና ፋኖ ከህዝብ ይነጥልልኛል ያለውን የሃይማኖት ፖለቲካ እያመጣ ነው። በዚህም እንግዲህ ሞአ የሚል አጀንዳ ከዚህ በፊት በተለያዩ ሚዲያዎች የቀረቡ የወጡ ዘገባዎችን ቃለ ምልልሶችን፣ እና ቃለመጠይቆችን መጠይቆችን የድምፅ ቅጂዎችን በማቀነባበር እና በአንድ ላይ በማድረግ በየመስጊዶቹ ለእይታ እንዲቀርቡ እየተደረገ ነው። ይህም እንቅስቃሴው ተጀምሯል። የግዝ ፖለቲካና የፋኖ ትግል የሚሉ ርዕስ ያላቸውን እንደዚሁ ከዚህ ጋር በተያያዘ እንደዚህ አይነት ዘጋቢ መረጃዎችንም አጫጭር መረጃዎችንም በብልጽግና በኩል እያቀነባበሩ የሃይማኖት ጉዳይ በሚለው ላይ የተለያዩ አርእስቶችን እየሰጡ ህዝብን የሚከፋፍል በተግባር በብልጽግና ካድሬዎች እና በአንዳንድ የሃይማኖት ስም የተደበቁ መሪዎች በኩል እየተቀነባበረ ስለሆነ ሁሉም ሰው ይህንን ሊገነዘብ ይገባል የሚል መልእክት ከደሴ አድርሳችኋል። በተቀነባበረ ዘጋቢ ፍል በህዝብ መድረክ፣ እንዲሁም ደግሞ በተለያዩ ሃይማኖታዊ ተቋማት እንደዚህ አይነት መረጃዎችን ለማሰራጨት እና ለመበተን እንቅስቃሴ እየተደረገ ነው። እንግዲህ በለዚህ ተግባር በተለይ መርሳ፣ ደሴ፣ ኮምቦልቻ፣ መካነ ሰላም፣ ባቲ እና ከሚሴን ጨምሮ በተለያዩ ከተሞች እንቅስቃሴዎች እየተደረጉ መሆናቸውንም የላካችሁልኝ መልእክት ያሳያል። በዚህ እንግዲህ የትኛውም ህዝብ በቀጠናው የሚገኙ የእምነት ተቋማትን፣ ታዋቂ ሃይማኖት አባቶችን፣ ቅዱስ የሃይማኖታዊ ስፍራዎችን እና ሌሎችንም አስፈላጊ ጥበቃና ጥንቃቄ እንዲያደርጉ ከዚህ በትይዩ የሚመጡ አጀንዳዎች እና የሚመጡ ጉዳዮች ካሉ ጉዳዩ ቀድሞ ለህዝብ እንዲደርስ እና የጉዳዩ ባለቤት የፖለቲካ ትርፍ ለማግኘት የሚንቀሳቀስ ኃይል እና በዚህም የመንግስትን ፖለቲካ ደግሞ ለሃይማኖታዊ ጉዳይ የሚጠቀም ቡድን መሆኑ ሊታወቅ ይገባዋል ብላቸዋል። ይኸው አድርሻለው። ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። ወደ አዲስ አበባ የሚወስደን መረጃ ወደ በተለይ ባለፈው በሀኪሞች ባለፈው ግንቦት በኢትዮጵያ ታሪክ እንግዲህ በሰላማዊ ጥያቄ መንግስትን ያንቀጠቀጡበት የመብትና የጥቅማ ጥቅም ጥያቄ ንቅናቄ ተደርጎ ነበር። ከዛ ጋር በተያያዘ በየሆስፒታሎቹ ባለፈው ጥያቄ አቅርባችኋል፣ አስተባብራችኋል በሚል በርካቶቹ ታዋቂ ሐኪሞች እንዲሁም ደግሞ የሆስፒታል አስተዳዳሪዎች ከኃላፊነት እየተነሱ መሆኑን የሚገልጹ መረጃዎች ናቸው ያሉት። ከዚህ መካከል በቅዱስ ጳውሎስ ሆስፒታል የሆስፒታሉ ታዋቂ ዶክተሮች ኃላፊነት ላይ የነበሩ ኃላፊነታቸው ተነስተው ለስርዓቱ ቅርበት አላቸው በተባሉ በተለይም የሐኪሞች የመብትና የጥቅማ ጥቅም ንቅናቄ ወቅት ለብልጽግና ውግንና ሳይተዋል በተባሉ ሌሎች እንዲተኩ እየተደረጉ መሆኑን መረጃው ያሳያል። ይሄ የተደረገው በጤና ጥበቃ ሚኒስትር በዶክተር መቅደስ ዳባ እና በምክትሉ ዶክተር ደረጀ ደጉማ በቀጥታ ነው። ጳውሎስ ሆስፒታል በመምጣት ይህንን ኃላፊዎቹን አንስተዋል። ኃላፊዎቹ እንግዲህ ዶክተር ሲሳይ ይርጉ ዋና ፕሮቮስት እንግዲህ እና ዶክተር ውለታው ጫኔ ምክትል ፕሮቮስት እንደሆኑ መረጃዎች ጠቁመዋል። እነዚህ ታዋቂ ሐኪሞች በኢትዮጵያ የመጀመሪያ ሕክምናዎችን በሆስፒታሉ ጭምር በማስጀመር ግንባር ቀደምና ስመጥር የሆኑ ናቸው። ለምሳሌ የኩላሊት ንቅለ ተከላም በኢትዮጵያ ለመጀመሪያ ጊዜ በዚህ ሆስፒታል ያስጀመሩ የልብና የካንሰር ሕክምና ከጥቁር አንበሳ ውጭ በዚህ ሆስፒታል እንዲጀመር ያደረጉ ደግሞ በአዲስ የጉበት ንቅለ ተከላ በኢትዮጵያ የመጀመሪያ የሆነውን የጉበት ንቅለ ተከላ በዚህ ሆስፒታል ለማስጀመር ከአሜሪካ ተቋማት ጋር እየተነጋገሩ ያሉ ሐኪሞች ናቸው። ሁለቱ ሐኪሞች እንግዲህ በኢትዮጵያ የመጀመሪያ የሆነውን የጉበት ንቅለ ተከላ ስራ ለማስጀመር አሜሪካ ለልምድ ልውውጥ በሄዱበት ነው እንግዲህ ከኃላፊነት እየተነሱት ነው የተባለው። ጳውሎስ ሆስፒታል ጨምሮ በተለያዩ ሆስፒታሎች ኃላፊነት የሚሰጠው ባለፈው የመብትና የጥቅማ ጥቅም ጥያቄ ላይ ማን ለመንግስት ታማኝ ነበር፣ ማን ንቅናቄ መርቷል፣ ማን ጆሮ ሆኖ አገልግሏል በሚሉ መስፈርቶች እንደሆነና ይህ ይሄ ጉዳይ በሐኪሞች ውስጥ ቁጣ መፍጠሩንና ተቋማትን ደግሞ ሙያዊ ኃላፊነት በሌላቸው ወደ ካድሪነት ባዘነበሉ ሰዎች ኃላፊነት እንድያዝ እያደረጉ ነው። ይሄ የብልጽግና እጆችን ከጤናው ዘርፍ ላይ ነቅሎ ለመጣል አሁንም ሐኪሞቹ እንደ በፊቱ የተደራጀ ንቅናቄ እንደሚያደርጉ ነው የገለጹት። ለወራት እየታገስ ነዋለ የጥቅማጥቅም ጥያቄዎች በሁለት ወራት ውስጥ የማይመለሱ ከሆነና አሁንም ካድሬዎች በተቋማት ላይ ጣልቃ እየገቡ በሀኪሞች ሙያ ስራ ጭምር እየገቡ ይህን የሚያደርጉ ከሆነ እንግዲህ ወደፊት ባለፈው የተቀጠረውን ንቅናቄያችን እንጀምራለን ብለዋል። ወደ ሌሎች መረጃዎች ሲሄድ የብልጽግና የሚዲያ ሰራዊት የዛሬ ውሎዎችን የተመለከቱ መረጃዎችን በማድረስ ጀምራለሁ። የብልጽግና የሚዲያ ሰራዊት ዛሬ እርስ በርሱ ያልተናበቡ መረጃዎችን ሲያሰራጩ ነው እየዋሉት። አንደኛው በትግራይ አካባቢ ያለውን ሁኔታ በተመለከተ ነው። በትግራይ በአመዛኙ እንግዲህ የጌታቸው ረዳና የአብይ አህመድ የትግራይ ብልጽግና ደጋፊ የሆነው የትግርኛ ሚዲያ ሰራዊት ሌሊቱን የኤርትራ ተዋጊ ሄሊኮፕተሮች መቀሌ ከአየር ማረፊያ የጦር መሳሪያ ሲያራግፉ ማደራቸውን ያሰራጫል። ሌላው ደግሞ በአማርኛ በብዙ የሚጽፈው የብልጽግና የሚዲያ ሰራዊት ደግሞ ተረጋጉ፣ የአየር መንገዱ አመታዊ የፍተሻ ፕሮግራሞች ላይ የአየር የበረራ ፍተሻ እያደረገ ነውና ይህንን ጥንቃቄ ወሰዱ በሚል ለማረጋጋት ሲሞክሩ ታይቷል። ሌላው ዛሬ ብልጽግና የሚዲያ ሰራዊት አንድ አጀንዳ ይዞ ወጥቷል። ይህም ኤርትራን እየተመለከተ ነው። የዛሬ በኤርትራን በተመለከተ እንግዲህ ሲሰራጭ ዋለው መረጃ ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ልታነሳ ነው የሚለው ነው። ይህንን ጉዳይ እንግዲህ በተመለከተ ይሄን ጉዳይ በተመለከተ ባለፈው አንድ ጽሁፍ ወጥቶበት በነበረው ገጽ ላይ ሀተታ ጽሁፍ መውጣቱን ተከትሎ ነው የብልጽግና የሚዲያ ሰራዊት ይህን እያሰራጭ የሚገኘው። ኤርትራ ጋር በተያያዘ በተለይ ኢትዮጵያ የሰጠችውን የሀገርነት እውቅና እንደገና ልትመረምርና ልትነጥቅ ይገባል የሚለው የጽሁፍ አተታ ሆርን ሪቪው ተብሎ በሚጠራ ገጽ ላይ ከወጣ በኋላ ነው። ከዚህ ላይ እንግዲህ የብልጽግና የሚዲያ ሰራዊት ይህን እያሰራጨው የሚገኘው እንግዲህ ይሄ ሆርን ሪቪው የሚባለው ገጽ ምንድን ነው የሚለውንም እዚሁ ላይ አብሮ ጥያቄ ማንሳት ያስፈልጋል። ባለፈው በረከት ስምኦን የተለያዩ ጉዳዮችን ተናግሯል በሚል ይሄ ሆርን ሪቪው የሚለው ገጽ ጽሁፍ ማውጣቱ ይታወቃል። በኋላ እንግዲህ በጽሁፉም በረከት ስምኦን እንደዚህ አይነት ጽሁፍና አስተያየት እንዳልሰጠ ሀሳብና አስተያየቶቹ የብልጽግና ፍላጎቶቹ ነው መገኘታቸው ይታወቃል። አሁንም በዚህ ገጽ ላይ ከወጣ ጽሁፍ ጋር በተያዘ ነው የብልጽግና የሚዲያ ሰራዊት ይህንን ሲያሰራጭ የነበረው። ወደ ሌሎች መረጃዎች ነው የምሄደው። ወደ ሌሎች መረጃዎች ሲሄድ የሚሊሻ ኃይሉ ቁጥሩ ተመናምኗል የሚል መረጃ ነው ከባህር ዳር የወጣ መረጃ ነው። ከአማራ ብልጽግና የሚሊሻ ጽህፈት ቤት የወጣው መረጃ እንደሚያሳየው በክልሉ የሚገኘው የሚሊሻ ኃይል ቁጥሩ በእጅጉ ተመናምኗል። በውጊያ በመጥፋት በመክዳት፣ እንዲሁም ደግሞ ወደ ጥላት በመቀላቀል በሚል ነው እንግዲህ እነሱ ሪፖርት ያደረጉት። በዚህ መንገድ ቁጥሩ በእጅጉ ቀንሷል፣ ቁጥሩ አሽቆልቁሏል። አንዳንድ ወረዳዎች ሙሉ በሙሉ የሚሊሻ መዋቅር መፈርሷል እንዲሁም ደግሞ ጨርሶም የሚሊሻ ኃይል የሌላቸው አሉ ከሌላ ወረዳዎች በመውሰድ ለመተካት ተሞክሯል በተደጋጋሚ ይህንን ችግር ለመቅረፍ ከሌላ ወረዳ ሚሊሻ በማምጣት በመመልመል የተደረገው ጥረት እና ሚሊሻን በዞን እና በክላስተር በአንድ እዝ ስር እና በአንድ ኮማንድ እንዲመራ የተደረገው ስልትም ብዙ በቂ ውጤት አላመጣም ነው የተባለው ሚሊሻ ምልመላ ፈጽሞ ማድረግ ያልተቻለባቸው ቦታዎች አሉ አሁንም የሚሊሻ ምልመላ ለማድረግ አስቸጋሪ የሆኑ አካባቢዎች አሉ። ሚሊሻ ለመልመል የማይቻልባቸው ሁኔታዎች እንዳሉም እንደዚሁ በዚህ መረጃ ተመልክቷል። ባለፈው ዓመት በአማራ ክልል ሩብ ሚሊዮን ሚሊሻ እና ምርጥ የሚባል ሌላ ሚሊሻ ለማሰልጠን ታስቦ በቂ የሰው ኃይል ባለመገኘቱ እቅዱ አለመሳካቱን የገለጹት የመረጃ ምንጮች የተገኘው የሰው ኃይልም በአንድ ዓመት ጦርነት ኃይሉ በእጅጉ ቁጥሩ ተመናምኗል ተብሏል። ጀነራል አበባው የክልሉ የጸጥታ ኃይል ራሱን መቻል አለበት የሚሊሻ የሚል አስተያየት ሰሞኑ መስጠታቸውን ተከትሎ የሚሊሻ የሰው ሀብት እና የሰው ኃይል ስምሪት መረጃዎችን መተንተንና መገምገም መጀመራቸውን ተከትሎ ነው ይሄ መረጃ እየወጣው። እንግዲህ ቁጥሩ በአስደንጋጭ ሁኔታ መመናመኑን የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ አሁን ከፊታችን ህዳር ጀምሮ አዲስ የሚሊሻ ስልጠና ለመጀመር እንቅስቃሴዎች እየተደረጉ መሆናቸውንም መረጃዎቹ ጠቁመዋል። ሌላው ወደ ግንባር የሚወስዱ መረጃዎች ናቸው። የግንባር መረጃዎቻችን ወደ አዊ ዞን የሚወስዱ ናቸው። የመጀመሪያዎቹ በአዊ ዞን ፋግታ ለኮማ ዛሬ ረፋድ በተፈጸመ ድንገተኛ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። አምሰላት ተብሎ ከሚጠራ ተራራ ወደ አዲስ ቅዳም ከተማ እንቅስቃሴ ላይ የነበረ የመንግስት ላይ ልዩ ስሙ አሰዋ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በቁጥር ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል፣ ወደ ሕክምና ጣቢያዎችም ተወስደዋል ተብሏል። ሌላው መረጃችን ወደ ደቡብ ጎንደር ወረታ የሚወስደን ነው። በወረታ ከተማ መስከረም 19 መስከረም 21 በተከታታይ በተፈጸሙ ድንገተኛ ጥቃቶች በሰባዊ ቁሳዊና ወታደራዊ ኪሳራ ደርሷል በተለይ በፖሊስ አባላት ላይ ጉዳት መድረሱን ከአካባቢ የወጡ መረጃዎች ያሳያሉ በፖሊስ ጣቢያ በተፈጸመ የቦምብ ፍንዳታ የፖሊስ አባላት እንደዚሁ ጉዳት ደርሶባቸዋል በተመሳሳይ ትላንትና ምሽት እንደዚሁ በፖሊስ ካምፕ ላይ እና በወታደራዊ ፒክፕ ተሽከርካሪ ላይ በተፈጸመ የቦምብ ፍንዳታ በተመሳሳይ ቁጥራቸው ያልታወቁ የአድማ ብተና አባላት ሙትና ቆስለኛ ሲሆኑ በተፈጸመ ቦምብ ፍንዳታ ተሽከርካሪ ላይም እንደዚሁ ጉዳት ደርሷል። የጉዳቱ መጠን አልታወቀም። ወታደራዊ ፓትሮል ወይም የአድማ ብተና አባላት የሚጠቀሙበት ወታደራዊ ፓትሮል ላይ ነው ጉዳት እየደረሰው። ሌላው መረጃችን ወደ ምራብ ወሎ የሚወስደን መረጃ ነው። በምራብ ወሎ ጊምባ አቅራቢያ በሚገኝ አንድ ወታደራዊ ካምፕ ላይ የነበሩው የመንግስት ኃይል ሌሊቱን ጠፍቶ አድሯል የሚል መረጃ ነው። ቱሉ አውሊያ ተብሎ በሚጠራው ካምፕ ውስጥ የነበሩት የመንግስት ወታደሮች ሌሊቱን ወደየት እንደሄዱ ሳይታወቁ ጠፍተው አድረዋል። ጥቂት ብቻ ናቸው እየተገኙት የሚሉት የመረጃ ምንጮቹ፣ ጠዋት ካምፑ ባዶ ሆነ፣ የነበረው ሰራዊት ሌሊቱን ጠፋ። በዚህ ምክንያት መረጃው ለግዳጅ ተንቀሳቅሰዋል በሚል ለሌላው ሰራዊት እንዲነገር የወታደራዊ አዛዦች ይህንን እያስተላለፉ ይገኛሉ። ይህንን ቢያስተባብሉም እውነታው ግን፣ ይላሉ የመረጃ ምንጮቹ፣ እውነታው ግን የመንግስት ኃይል በውጊያ በመሰላቸቱ ሌሊቱን ካምፑን ለቆ ጠፍቶ አድሯል። በዚህ እንግዲህ ከግዳጅ ስምሪት ለግዳጅ ስምሪት ከሆነ የወጡት የቀሩት ወታደሮች ለምን መረጃ አልሰሙም? ለምን አልተነገራቸውም? የሚል መከራከሪያ የሚያቀርቡት የመረጃ ምንጮቹ የጠፉት ወታደሮች ከነትጥቃቸው እንደሆነ እና በዚህ ምክንያት ትርምስና ድንጋጤ መፈጠሩን አዛዥም ጭምር በዚህ በሌሊቱ እንቅስቃሴ እንግዲህ አብሮ መጥፋቱን የመረጃ ምንጮቹ ገልጸዋል። ጊምባ ተብሎ የሚጠራው ወታደራዊ ካምፕ ሰሞኑን ከደሴ ከመርሃ ቤቴ እንዲሁም ደግሞ ከሸዋ ሰላሌ ጭምር በርካታ የመንግስት ኃይል ገብቶ የተከማቸበት ነው የሚሉት የመረጃ ምንጮች ወደ ተንታ አማራ ሳይንት መካነ ሰላም ቦረና ወግድ ወይናምባ ጨምሮ ወደ ተለያዩ የምራብ ወሎ ወረዳዎች ስምሪት ለማድረግ ሰራዊት በሚገኝበት አቅራቢያ ቱሎ አውሊያ ካምፕ ነው እንግዲህ ወታደሮች ጠፍተው እያደሩት። ይህንን በተመለከተ እንግዲህ ወታደራዊ አዛዦቹ ለስምሪት ተልከው ነው ጠፍተው አይደለም የሚል ማስተባበያ ቢሰጡም ግን የአይን እማኞች ግን ይህንን ይናገራሉ። ወደ ማዕከላዊ ጎንደር የሚወስደን መረጃ ላስከትል። ማዕከላዊ ጎንደር ዞን ጠዋት የጠገዴ ከተማ ጠገዴ ወረዳ ዋና ከተማ በፋኖ ቁጥጥር ስር መግባቱ ተዘግቦ ነበር። በማክሰኞ ገበያ በነበረው ውጊያ ሰብአዊ፣ ቁሳዊ ወታደራዊ ኪሳራ ደርሷል። ከማክሰኞ ገበያ በቅርብ ርቀት የምትገኘው ቅራቅር ከተማ ላይም እንደዚሁ በተመሳሳይ ውጊያ ተደርጓል። በተደረገው ውጊያ ከፖሊስ ከአድማ ብተና ጋር በነው ውጊያ የተደረገው በዚህ ውጊያም በውጊያው ቅራቅርና ማክሰኞ ገበያ ፋኖ ለቆ ወጥቷል። ከሰዓት በኋላ በነበረው ውጊያ ግን ሰብአዊ፣ ቁሳዊ ጉዳት ደርሷል። መከላከያ አሁን ወደ ከተሞቹ ከገባ በኋላ በአካባቢው በዙ 23 ድብደባ እያደረገ ነው። እስከዚህ ሰዓት ድረስ ተከታታይ የዙ 23 ድብደባ እየተደረገ ነው የሚገኘው። በድብደባው የደረሰው ዝርዝር ጉዳት አልታወቀም። ሰብአዊ ቁሳዊ ጉዳት፣ ጠዋት በነበረው ውጊያ ግን ቢያንስ የሚታወቁ የፖሊስ አዛዥ የሆኑ ሁለት የፖሊስ አዛዥ፣ አንድ ወንጀል ምርመራ አስተባባሪ በነበረው ውጊያ ስለመሞታቸው፣ ሌሎች ቁጥራቸው ያልታወቀ የሚልሻ አባላት እንደዚሁ ሙትና ቁስለኛ ስለመሆናቸው መረጃዎቹ ጠቁመዋል። ከግማሽ ቀን በኋላ ግን ፋኖ ሁለቱም ከተሞች ለቆ ሲወጣ መከላከያ በምትኩ ወደ ከተሞቹ ገብቷል ሲሉ ነው የገለጹት። በዚህ ዘመቻ በአማራ ፋኖ ብሔራዊ ኃይል አራተኛ ኮር የጎቤ መልኬ ክፍለ ጦር አራት ብርጌዶች ተሳታፊ ስለመሆናቸው ለማረጋገጥ ተችሏል። እንግዲህ ይሄ ነው የዋለው መረጃው። ወደ ሌላው ከስምሪት ቀጠና የሚወጡ ወታደሮችን በተመለከተ ነው። በዚሁ እዚሁ ማክሰኞ ገቢያ ጠገዴ ለስልጠና የተሰባሰበ ሚልሻ ኃይልም ስለመበተኑ በነበረው ውጊያ መረጃዎቹ ጠቁመዋል። ከስምሪት ቀጠና መውጣትን በተመለከተ በታሽጋይንት ሰደ፣ ሙጃ፣ ባህር ዳር ዙሪያን ጨምሮ በተለያዩ ቦታዎች ባለፈው 24 ሰዓት ከስምሪት ቀጠናቸው በርካታ የሚልሻ አባላት በመውጣት ወደ ፋኖ ተቀላቅለዋል። ታሽጋይንት አንድ ወጣት የቀበሌ ሊቀመንበርን መሳሪያ በመንጠቅ ጉዳት በማድረስ አካላዊ ጉዳት ወደ ፋኖ ስለመቀላቀሉን ከአካባቢ የወጡ መረጃዎች ያሳያሉ። ወደ አዲስ አበባ የሚወስደን መረጃ ላስከተል ወደ አዲስ አበባ የሚወስደን መረጃ አዲስ አበባ ዛሬም በተለያዩ አካባቢዎች ወታደራዊ የጅምላ ፈሳ ቀጥሏል ተብሏል። በተለይ አየር ጤና አካባቢ አንድ የአይንማኝ እንደሚገልጹት በአየር ጤና በተለይ የጉልበት ሰራተኞች ዝቅተኛ የማህበረሰብ ክሎች በሚኖሩባቸው ሰፈሮች አፈሳው ተጠናክሮ ቀጥሏል። ዛሬ አየር ጤና ብቻ በተወሰኑ ሰዓት የአይን ማኙ አዛ አካባቢ በነበረበት ሰዓት ሶስት ፓትሮሎች ወጣቶች ታፍሰው ሲወሰዱ ተመልክቻለሁ ብለዋል። ፖሊሶቹ መጀመሪያ ከበባ እያደርጋሉ፣ ከበባ ካደረጉ በኋላ መታወቂያ ይጠይቃሉ። መታወቂያ ይሰጧቸው መታወቂያውን ይዘውም መታወቂያ የያዙም አልያዙም ወጣቶቹን ወደ መኪና ይጭናሉ። በዚህ ምክንያት አዲስ አበባ ወጣቶች ከፍተኛ ጭንቀት ላይ ናቸው። በተለይ በተለይ ደግሞ በተለይ በጉልበት ስራ ላይ እየተሰማሩ እና ከክፍለ ሀገር የመጡ ወጣቶች የዚህ የአፈሳና የጅምላ አፈሳው ሰለባ ናቸው ተብሏል። እንግዲህ በየትኛውም ሰዓት ልንታፈስ እንችላለን፣ በሚል ወጣቶቹ ስጋት ላይ መሆናቸውን ነው መረጃዎቹ እየጠቆሙት። ወደ ኮረም የሚወስድን መረጃ ልመለስ፣ ወደ አማራ ክልል ዋገምራ ዞን ኮረም ከተማ፣ በኮረም ከተማ አቅራቢያ ማይማዶ ተብሎ በሚጠራው አካባቢ የነ ደብረ ጽዮን ቡድን የኃይል ስምሪት እያደረገ እንደሆነ መረጃዎቹ ጠቁመዋል። ትናንትና በአካባቢው በነበረው ድንገተኛ ጥቃት ጉዳት የደረሰበት የደብረ ጽዮን ቡድን ዛሬ ከማይጫው ያመጣውን ኃይል ጨምሮ ኮረም ከተማ የሚገኙ ኃይሉን ወደ ዛታና ማይማዶ ተብሎ ወደሚጠሩ አካባቢዎች ከሰዓት በኋላ ማንቀሳቀሱ ነው የታወቀው። ትናንትና የትግራይ የሰላም ኃይሎች እየተባለ የሚጠራው ቡድን ድንገተኛ ጥቃት ተፈጽሞ ወታደራዊ ኪሳራ ደርሷል። ይህንን ያስተናገደው የደብረ ጽዮን ኃይል የተወሰደበትን የቡድን መሳሪያዎች ለማስመለስ እንዲሁም ደግሞ የተገደሉበትን ታጣቂዎች አፀፋ ምላሽ ለመስጠት ስምሪት አድርጓል ነው የተባለው። ያም ሆኖ ያሉ የመረጃ ምንጮቹ ከትላንትና አመሻሽ በኋላ አሁን በአካባቢው ምንም አይነት የተኩስ ድምፅ አልተሰማም፣ እስካሁን ድረስ በአካባቢው ምንም አይነት የተኩስ ድምፅ አልተሰማም ብለዋል። ወደ ሰከላ የሚወስደን መረጃ ላስከትል። ወደ ሰከላ አማራ ክልል፣ በሰከላ አሽፋ መገንጠያ ተብሎ የሚጠራ አካባቢ በእንቅስቃሴ ላይ በነበረ የመንግስት ኃይል ላይ ድንገተኛ ወታደራዊ ጥቃት ተሰንዝሯል። በዚህም እንግዲህ ከተለያዩ ቦታዎች ወደ አሽፋ እና አካባቢው ስምሪት ላይ በነበሩ ወታደሮች ላይ ነው ይህ ጥቃት ተፈጸመው። በተፈጸመው ድንገተኛ ጥቃት የደረሰው ጉዳት አልታወቀም። በአካባቢው እንግዲህ ለሰዓታት የቆየ የተኩስ ልውውጥ ተደርጓል ሲሉ የመረጃ ምንጮቹ ገልጸዋል። በሰዓቱ ያስኳችሁ አጫጭር መረጃዎች እነዚህን ነው ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። አሁንም ሀሳብ አስተያየቶችን ማድረሳችሁን እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁና ቻናሉን ለሌሎች ማስተዋወቃችሁን እንድትቀጥሉ በአክብሮት እጠይቃለሁኝ። እንግዲህ ዛሬ በመንግስት ሚዲያዎች ከወጡ መረጃዎች መካከል አብይ አህመድ ወደ ምስራቅ ኢትዮጵያ ጅጅጋ ሂደው የተፈጥሮ ጋዝ እያስመረቁ ነው የሚገኙት። ይህንን በተመለከተ የመሰረት ድንጋይም እያስቀመጡባቸው ልማቶች አሉ ከስድስት ዓመታት በፊት በፋና በሰበር ዜና እንግዲህ ኢትዮጵያ የተፈጥሮ ጋዝ ማምረት ጀምራለች የሚለው ዜና ዛሬ ብዙዎቹ እያመጡ ይሄ ዜና ነው ወይስ ደግሞ እንደ ፊቱ ሸዋሸዋ ሊሰራ ነው የሚል ቀልድ አዘል እንዲሁም ደግሞ ጠቅላይ ሚኒስተሩንም ብዙዎቹ በዚህ በነገር እና በዚህ ሲጎነትሉ ተስተውሏል። እንግዲህ ይህንን በተመለከተ ምናልባት አስተያየት ሀሳቦችን አሰባስቤ ይመጣሉ በሌላ ሰዓት መልካም